የናሁም ቤተሰብ ሁሉም በፍቅረኛው ላይ ባጠመዱት ወጥመድ የአባትየው የሚከታተላት ሰው የሆነው ቪዲዮ ቀርጾ ድምጿንም ሪከርድ አድርጎ አምጥቶ ለአባት ሰጥቶ ነበር። አባትም የተቀበለውን ቪዲዮ ይዞ ወደ ቤት መጥቶ ለባለቤቱ ያሳያታል። ነይ የምራታችንን ጉድ እይ እስኪ ይልና፣ እስኪ ቁጭ በይ ብሎ በጸባይ ካስቀመጣት በኋላ ቪዲዮውን ከፍቶ ያሳያታል። ምን እያሳየህኝ ነው? ምን እየተካሄደ ነው? ስትለው ይኸው ምራትሽ ይሄን ትመስላለች፣ የልጅሽ ሚስት፣ የወደፊት ምራት የትሆናለች አልሻት ከሌላ ወንድ ጋር ለዛውም እርጉዝ ነች ሲል ይነግራታል። እሷም በተረጋጋ መንፈስ ቪዲዮውን ካየች እና የምታወራውንም ካዳመጠች በኋላ ሁሉንም አየች፣ በጣም ተናደደች። ክብራችን ስለ ክብሯ ነው የምትጨነቀው። ክብራችንን ተነካ፣ እንዴት የፊት አውራሪ ቤት እንዴት እንደዚህ ይደፈራል፣ እኛ ኮ የፊት አውራሪ ዘርነን ስትል ትናገራለች። አንቺ ለክብርሽ ነው የምትጨነቂው የማያስጨንቅ ያስጨንቅሻል። እንዴት እንደዚህ ትያለሽ? እዋክሽን ስለ ክብር ሁልጊዜ አታውሪ ይላታል። በዛ መሀል ናሁም ይመጣል። ሲመጣ እና እስኪ ልጄ ሲባል እነሱ በጸባይ የጠሩት መስሎት እሺ አባዬ እማዬ ብሎ ሲሄድ በአጋጣሚ በቅርቡ የተቀ ኤርሚያስም ሳሎን ቁጭ ብሎ ከእነሱ ጋር መቶ ነበረ እና እዛው ቁሞ ነበረ። ሁሉን ነገር ድራማውን እያየ ነበር። እነሱ ባያውቁትም ግን ቪዲዮው ላይ ያለው እሱ ራሱ ነበር። ስታወራም እየተቀረጸው ከእሱ ጋር ነበር። የእሱ ድምፅ ሳይሆን ግን የእሷ ድምፅ ነበር የሚሰማው። እናም ይኸው ጉድህን እስኪንካ አይ ብላ እናት ስልኩን አንስታ ስትሰጠው ናሁም ቪዲዮውን ሲያይ ግራ ይጋባል። እኮ ሐምራ ነች እንደዚህ ያደረገችው? እኮ ሐምራ በእኔ ላይ ሌላ ባል ሌላ ወንድ እንዴት ሊሆን ይችላል? የማይታመን የማይታሰብ ነገር ነው ሲል ደጋግሞ ያየዋል። አባትም ታዲያ እንግዲህ አይንህ እያየ ነው። ከአይንህ በላይ ምን ፈለግ? ይኸው እየሰማህ የምታወራውንም እያየህ ነው ያለው እየሰማህ ነው። ስለዚህ አይንህን ካላመንክ፣ ጆሮህን ካላዳመጥከው ስለዚህ ምን ማድረግ ይቻላል? ሲል አባትም እግሮቹን አነባብሮ ሶፋው ላይ ፈታ ብሎ ቁጭ ይላል። እናት በጣም ተናዳለች። አባት ተነስቶ እንዲጭ እንዲጮህ እንዲናደድ ብትገፋፋውም እሱ ግን በተረጋጋ መንፈስ ቁጭ ብሏል። ይህ ሁሉ የራስሽ ግፊት ነው። ልጆችን ክብር በሌለው መንገድ ስለምታሳድጊያቸው ስርዓት ብታሲጃቸው ኑሮ እኔ የምምረጥኩለትን ሴት ያገባ ነበር ሲል ይናገራል። ናሁምም እሷንማ ሄጄ አሁን እገላታለው እኮ በእኔ ላይ ሲል ስልኩን ሰጥቷቸው ወደ ውጭ ሊወጣ ሲል ይሄን ሁሉ ወሬ ሲወራ በር ላይ ተለጥፋ ግን ነዋሜን ታዳመጥ ነበረ። በቃ ይሄ ልጅ እኮ አሁን እዛ ሊጋደል ነው፣ ስለዚህ እኔ ሂጄ እሱን ማረጋጋት አለብኝ ትልና እሱ ሲወጣ ተከትላ በሩን እንዳይደርስባት ዘወራለችና እሱ ከወጣ በኋላ ተከትላው ትሄዳለች። ሲሄድ እሱ መኪና ውስጥ ገብቷል በንዴት ነበረ። ነዋሜም ተከትላው ስትወጣ ከበር ኤርሚ ነዋሜ ሲል እጇን ይዛታል። ምን ፈለክ ደግሞ ልቀቀኝ እጄን ስትለው የት ልትሄጂ ነው ምን አገባህ የትስ ብሄድ በቃ ልቀቀኝ አሁን ቆይ ምንድን ነው የተፈጠረው ስት ሲላት ስላንተ ቅምጥ ልበልህ ስለ እዛች ስለ ቅምጧ ነዋ ሌላ ምን ይወራል እኮ እሺ አንቺ እንደዚህ ሁለተኛ እንደዚህ እንዳትይ ይኸውልሽ ቅምጥህ ብለሽ እንዳትይኝ ሁለተኛ ሲላት ነዋሜም እና የልጅህናት እንድልክ ፈለክ ስትለው በንዴት እጇን ይለቃትና ቆይ ምን ማለት ነው የልጅህናት ማለት እርጉስናት ማለት ነው ከማን ከኔ ነው ማለት ነው ይሄ ልጅ የተረገዘው? እኔ ይሄ ልጅ ከኔ ከተረገዘ እውነት ልጁን አልፈልገውም ሲል እሱም ለብቻው ማውራት ጀምሯል። ኑሐሚን ናሁም ጋር እና አሁን መኪና ውስጥ ገብቶ ነበር እና እየሮጠች ምክንያቱም በዛ ንዴት ሁኖ ሂዶ እሷን የሆነ ነገር እንዳያደርጋት፣ አድላይ ደግሞ መኪና ይዞት ሄድ የሆነ ችግር እንዳይፈጠር በሚል ለማረጋጋት ፊት ለፊት ስትቆም፣ አንቺ ቆይ ምን ሆነሽ? አልቆይ ብገጭሽስ ኑሮ እንዲያውም በዚህ ንዴት ብገጭሽ የማን ያለሽ ሊባል ነው ሲላት፣ ለምጭዋለሁ። እሱ ችግር የለውም እሺ። ምንፈልግሽ ነው ዞር በልኝ ሲላት፣ እየውልህ አንድ ነገር አዳምጠኝ። ተረጋጋ በዚህ ስሜት ወይ በራስ ላይ ወይም ደግሞ በሰዎች ላይ ጉዳት ታደርሳለህ። መኪና ስነዳ በተረጋጋ መንፈስ እንጂ እንደዚህ በንዴት መኪና አይነዳም ስትል ለማረጋጋት ትሞክራለች። ቆይ ምን እያሽ ነው? በቃ ሁን አንተ ተረጋጋ። እሷ ሲጀመር የምትሆንህ ሴት አይደለችም። ስለዚህ ራስህን መጀመሪያ ቁጭ በልና እኔ ማንም ብለህ ካውራ ራስን ጠይቀው መጀመሪያ ተረጋጋ ስትለው ናሁም በጣም ተናዱ ስለነበረ፣ እዩልሽ አሁን ከጠገ ቤት ሄጃለሽ። አትሄጂም። በሩን ክፈጅ ነው አውራጅልኝ አሁን በዚህ ስሜት ከአንቺ ጋር ምንም ነገር ማውራት አልፈልግም። ነው ወይስ አባቴ ታገቢዋለሽ ብሎ ስላመጣሽ መንገዱ ስለተመቻቸልሽ ነው እሲላት ቆይ እናንተ ምንድን ነው የምታወሩት ያላችሁት? ትለዋለች እናትና አባት ቤት ውስጥ እግራ ተጋብተዋል። እባክህ ሂድ፣ ተከተለው ስሎባክ ዞር በሌለም ደሞ ከተለ ጻልሽ ነው እንዴ ራሱን ችሎ ዘው ይፋ ለማተን የምን አገባኝ ስለ አባት ይመልስለታል። እናም ኑሐሚን እሺ ብላ ደንግጣ ስለነበር ከመኪና ትወርዳለች። ከዛም በኋላ እንደምንም ብላ ብቻ ግን ለማረጋጋት ሞክራ የሆነ ቦታ ላይ ሂደው ቁጭ ብላ እያወራችሁ እያለ ይልታረጋጋ በም እኔ እናንተ አንድ ነው። እኔም ልክ እንዳንተ ነው የተከዳሁት። ስለዚህ ሁለታችንም የተከዳን ሰዎች ነን ስትለው ናሁም ግራ ገባው። እንዴ አንቺም ተገርደሻል? ፍቅር ጀምረሽ ነበረ? አባቴ እኮ ጨዋነች ምንም አታውቅም እያለ ስለአንቺ ነው የሚያወራው። አባትሽ ይህን ነገር አያውቅም ማለት ነው ሲላት፣ አባት ይሄን ነገር አያውቅም፣ የሚያውቀው ነገር የለም ብዙ ነገሬ ተጎድቻለሁ፣ ብዙ ነገሬ ተጎድቷል ስትል ግራ ይገባዋል። እሱም ምን እየተካሄድን ይሄ ነገር ኤርሜ ለዛችኛዋ ፍቅረኛው ይደውልና ነገሩ ሁሉ ተበላሽቶልሻል ቤተሰቦቹ ሰላይ ያስቀምጠው ስለነበረ ሪከርድ አድርጎ ቪዲዮም ቀርጸው አምጥተው ሰጥተዋቸዋል እናም እየመጣ ነው ናሁም ወደ አንቺ እየመጣልሽ ነው ለማንኛውም ራስሽን ጠብቂ በጣም ተናዷል ሲል ይህንን ያስጠነቀቃታል ነገር ማይነገርችው ኑሐሚን መሆን አለባት እሷን ማጥፋት አለብኝ ስትል ባክሽ ከእሷ ላይ ውረ